ሰላም ቤተሰቦቻችን እንዴት ናቸው? እንግዲህ እኔ ዛሬ ቪዲዮ ለመስራትም ፈልጌ አይደለም እየሰራ ያለውቲ በተደረገው ነገር እናንተንም ግዴታ አስጨንቋቸዋልና ለእናንተ ግዴታ ማወቅ አለባችሁ ሁሉን ነገር ብዬ ነው። ኦልሬዲ ከሆስፒታል ጀርባ ነኝ ያለሁት ቤተሰቦቻችን እና ላሳያችሁ ብዬ ውስጥም መግባት አይቻልም ተብዬ ነው እና ያለሁት። እና አሁን እሱ ያለውበት ሁኔታም እንግዲህ ብዙም እያሳዩን አይደለም፣ ውስጥ ላይ ሊያስቀርቡንም አልቻሉ። ቤተሰቦቻችን እኔ ይሄ ቪዲዮ ባልሰራ ደስተኛ ነበርኩ ግን በጣም ስለተጨነቃችሁ እንደኔ በጣም ስለተጨነቃችሁ ጭንቀትን ስለማውቀው ይህ ለእናንተ ላስ ልንገራችሁ ብዬ ነውና ምን እንደምላችሁ አላውቅም። ቤተሰቦቻችን በጣም ከፍቶኛል፣ በጣም አዝኛለሁ። ይኸው ሶስት ቀን ሙሉ እዚህ ነኝ፣ ሆስፒታል ነኝ ያለሁትን ግን በቃ ምን እንደምላችሁ አላውቅም። እና ቤተሰቦቻችን ጸሎት አድርጉለት። ለነባም እንግዲህ ያልታሰበ ነገር ነው እና የገጠመን። አንዳንዴም በደስታ መካከል ሀዘን አለ። እንግዲህ ሁሉን ነገር ፈጣሪ አቅልልን ነው የምለው። ወረዳውን ደግሞ ሆስፒታል ግዴታ መቀየር አለበት እየተባለ ስለሆነ ይቀይራል ዛሬ። እና ጓደኛውን ኤምጅን ጣርቸዋለሁ ብቻ ስለሆነ ያለሁት ቤተሰቦቻችን በጣም ደክሞኛል። ማውራት ራሱ በጣም ነው ያቃተኝ። ና ፍራት ፍራታል በዛም ደንገቴ

ታቃለህ የትትቾ ሊድ በዛ ላይ ደግሞ እሱ ብዙ ነገር እየታዘዘ ነው። ዕቃ ምናምን ውጭ ላይ የሚገዛ ነገር አለ አይደል? መድኃኒቶች መገዛዛት ስላለብን መባበስ ማ ፈተና በዛ እግዚአብሔር ከዚህ በእኔ ምክንያት ነው ሁሉ ነገር የሆነ በራሴ ምክንያት ነው። ታውቃለህ፣ እንደዚህ አልጠበኩትም። የሆነ ሰፈር የሆነ አንዳንድ ሰው የሚያስቸግር ሰው አለ አይደለም እንደዛ ነው። ልጁም እንትን ስለኝ የነበረው ግን በዚህ ደረጃ ጭራሽ እንደዚህ ያደርጋል ብዬ አልጠበኩት። በእኔ ምክንያት ነው እሱ እንደዚህ የተጎዳብኝ ነው። ራስሽ ጥፋተኛ አታደርጊ፣ ለኔ ጥፋተኛ ለው፣ እንደዛ አታስቢ። ምን አይነት ልጅ ነው ልጁ? ልጁ በቃ አለ አይደለ የሆነ ሰፈር ያስቸግረኛል። የሆነ ትኩረትም የሆነ ምን ብዬሽ ልንገር፣ አላሰብኩት የሆነ ዝም ብሎ እንትን ነገር ነው። እጭ ብሎንም የሚለው ሁሌ እዛ ሰፈር ይሄ ሰፈር አት ሰፈር አው ዘይ ሰፈር በቃ እሺ። ቤቱን ታይቃለሽ እንዴ? እንጂ አረ ቤቱን አላውቅም። ስክነለሽ ወጣ ሲጋባ የሚያስቸግረኝ ሱ እንደዛ ነው። ለዛ ነው። አይ ብቻ እንጂ አሁን ለረፍት ነው ማድረግ ያለብሽ እንዴ ሶስት ቀን ሙሉ። እስኪ ምግብ እኮ እየበላሽ አይደለም እኮ። እንዴት እበላለሁ? እሱ እዛ ተኝቶ እኔ ምግብ ልብላ እንዴ? አይደለም ይሄን አንዴ እግዚአብሔር ያመጣው ነው። ለፈተና የተፈጠረ ልጅ ነው እሱ ከዚህ በፊትም እንደዚህ ብዙ ችግር አሳልፈ ዛሬም ደግሞ ፈተና እየተፈታተ ነው እኮ። አንድ ነገር እንዳይሆን ብቻ ነው እኔ አሁን እየፈራ ያለሁት እንጂ ሌላ አይደለም። በቃ ያለውን ነገር አሁን ደግሞ ሆስፒታል ግዴታ መቀየር እንትን ያልኩ የጠራሁም ሆስፒታል መቀየር አለባችሁ፣ ማምታለ ነው ወደ ሌላ መሄድ አለበት ተብሎ ነው። ና እዚህ ጋር የሚያ ጊዜ ስለሌለ ግዴታ እንትን ጠራው ለዛ። እና ደግሞ ታውቃለህ ቪዲዮ የምሰራ ልቤ ሳይሆን በቃ ቤተሰቦቻችን እየተጨናቋ ነው ጣለው ጠዋትም ቀንም እዛ ቁጭ ብለን መዋል ሆስፒታል በጣም ያስጠላል። ብቻ ን መጀመሪያ ራ ተ ከዛ በኋላ ደግሞ ጸሎት ማድረግ ቤተሰቦች ጸሎት አድርገው አሁን ያለበት ምግብ እየበላሽ ለእኔ ታስባለ እንዴ? እሱ እዛ ተወግቶ ተተኛው ለእኔ ታስባል? ምን ሆኛለሁ እኮ ቁም እየሄድኩ ነው። እሱ አለ አይደል እንዲ አልጋ ላይ ተኝቶ ያለው እኮ። ነገ አንቺ እንደዛ ላለመሆንሽ ምን ዋስትና አለሽ? ምግብ ካልበላሽ ምን አለ እንደ እሱ ብወጋ የእሱን ፈንታ እኔ ብወጋለት እሱን ከሚወጋው እኔም ቢወገኝ ይሻላል። በቃ እኔ ጋር አይደለ በቃ ላይ ያለው እሱ ጋር አይደለም እኮ እኔ አልፈልግም ያልኩት አይደለም ይሄን ነገር ደግሞ ራሱ ነው እንጂ እንትን ማለት ያለበት። ጭራሽ በሱ ይመጣል ብዬ አላስብም። አሁን ለፖሊስ ታምልክታለህ? ሰው አዎ፣ አመልክተናል። በየቦታው እየፈለጓቸው ነው። እና ታውቃለህ፣ አመልጠዋል እነሱ ላይ ሁለቱም እዛው ሰፈር ናቸው። አዎ፣ የሆነ ታውቃለህ፣ እዛው ሰፈር ናቸው። የማያቸው ነው እንጂ ቤታቸው ሰፈሩን ነው እኮ። አላውቅም ይሆናል አይደል? ከሰፈርም እንትን የማይጠፋፋቸው እንደዛ ነው። እና የሰፈሩ ሆኑ ምናምን ዱርዬ ሆኑን ነው የማውቀው። ጉዳይ የለኝም